ሰላም እየተወደዳችሁ በትላንትናው ለት የጦና ንቦች በአረንጓዴ የልማት ምልክት በሆነው መለያቸው በአዲስ አበባ ጎዳና ላይ ሲታዩ የብዙዎችን ቀልብ እንደሳቡ ይታወቃል። አብዛኛው ሰውም ምን አይነት ህብረትና አንድነት ነው? ምን አይነትስ እጅ ለእጅ መያያዝ ነው በማለት ተደምሞባቸው ነበር። ወላይታ ዲቻ ለወላይታ ህዝብ ከእግር ኳስ ክለብ በላይ ነው። ዲቻን መደገፍ የድሜ ኬላ የማይከልለው በጾታ ያልተገደበ የሙሉ የወላይታ የልማት አርማ ነው። ወላይታ ዲቻ በሁሉም ወላይታ ቤት ትልቅ ስምና ገናና ስሜት አለው። እናቶች ከጉልት አንስቶ ገንዘብ እያዋጡ ቻን ከመደገፍ ወደ ኋላ አይሉም። ታዲያ ይህ ገናናው ክለብ የሚ ወደው ህዝቡ ልብ ላይ በትልቅ ፍቅር ታትሞ የተቀመጠ ቢሆንም በደኞቹና በፌዴሬሽኑ ግን በተደጋጋሚ ሲበደልና ስናቅ ይታያል። የኢትዮጵያን እግር ኳስን ድምቀት የሆነው ድቻዎች ለምን በዚህ ልክ በፌዴሬሽኑ እንደተጠሉ ማንም ሰው ሊያውቅ አልቻለም። ወላይታ ህዝብ እንደሆነ ሁሌም ለኢትዮጵያ ሀገሩ ዋጋ የሚከፍል ህዝብ ነው። ሀገር ወታደር ብትፈልግ ከፊት የሚሰለፉ ለጸጥታና ለሰላም ዘብ የቆሙ ጠንካራና ታታሪ ሰራተኛ መሆናቸው ባሉበት ቦታው በሰራተኝነታቸው ያስመሰከሩ መሆናቸው የማይካር ነው። ታዲያ ይህ ታላቅ ህዝብ የሚወደው የልማትና የአንድነት መጠሪያ በሆነው በሚደግፈው በእግር ኳሱ ክለብ በዲቻ ላይ በሚደርሰው በደል ለሚመለከተው ፌዴራል መንግስት አቤቱታንና ስሞታን ያቀርባል። ወላይታ ዲቻ ማለት በታሪክ በደቡብ ኢትዮጵያ ተወላጅ ከሆነው የወላይታ ህዝብ ማንነት ታሪክና እምነት ጋር በእጅጉ የተሳሰረ ነው። እግር ኳስ ክለብም ሆነ የሚወክለው ማህበረሰብ የተመሰረተው ወላይታ ሶዶ ሲሆን የወላይታ ዞን አስተዳደርና የባህል ማዕከል ሆና የምታገለግል ከተማም ነች። ወላይታ ሶዶ ወላይታ ህዝብ ጠንካራና ለኦላዊ ትሩፋት የሆነ ህዝብም ነው። ወላይታ ኩሩና ራሱን የቻለ ታሪክ ያለው ህዝብ ነው። ካው የተባለ በሚታወቀው ነገስታት ሲገዙ የራሳቸውን መንግስታትን ጠብቆ ለዘመናት ቆይተዋል። እነዚህ መንግስታት በተለያዩ ባህላዊ ልምዶች፣ ቋንቋ ሰላምና ጠንካራ በአንድነት ስሜት ያደጉም ናቸው። የመጨረሻው ንጉሥ ካዎ ጦና ጋጋ በ19ኛው ክፍለ ዘመን መገባደጃው ላይ የተስፋፋ የመጣውን ኢትዮጵያ ኢምፓየርን በመቃወም ቆራጥ እርምጃ መውሰዱ ይታወሳል። ወላይታዎች በመጨረሻም በዳግማዊ አጼ ምኒልክ ጦር ቁጥጥር ስር ወድቀው በ1994 በሆነው ጽናታቸው ግን ዘላቂ የሆነ ኩራትንና የባህል ማንነታቸውን መልሶ ሊያገኙ ይችሏል። ወላይታ ሶዶ ማለት የደቡብ ኢትዮጵያ መንታ መንገድ ከሰባት ዋና ዋና መንገዶች መገናኛ ላይ የምትገኝ ወላይታ ሶዶ ከተማ ብቻም አይደለችም። በደቡብ ኢትዮጵያ ወሳኝ የንግድና የአስተዳደር ማዕከል ነች። የወላይታ ዞን ዋና ከተማ እንደመሆኗም ለክልሉ ማህበራዊና ኢኮኖሚያዊ ህይወትና የባህል ቀጣይነትን ማዕከላዊ ሚናም ትጫወታለች። የወላይታ ዲቻ የግር ኳስ ክለብ ስፖርት የእድገታችን መሳሪያና መንቀሳቀሻም ነው። በሁለት ሺህ የተመሰረተው የወላይታ ዲቻ የግር ኳስ ክለብ ከስፖርት ክለብነትም በላይ ብዙ ነገር የማንነታቸው መገለጫና የወላይታ የልማት አርማም ነው። የወላይታ ህዝብ በእድገትና የቁርጥ ቀን ምልክትም ነው ስሉ የሚናገሩትና የሚኮሩበትም የታሪክና የባህል መሰረት የሆነ የስፖርት ክለባቸውም ነው። የክለቡም ሲ ስያሜው ወላይታን በማጣመር የዘርና የክልል መገኛ የብሔር አንድነትን ሲሆን ዲቻ ማለት ደግሞ በወላይተኛ ትርጉም ልማት ማለት ነው። ይህ ስም የክለቡም ተልእኮን ያጠቃልላል። ክለቡም በ2009 የኢትዮጵያን ዋንጫ በማንሳት ለሀገር አቀፍ ደረጃ ከፍ ያለ ደረጃ ላይ መድረሱም የሚታወስ ሲሆን ይህም ድል ለካፍ ኮንፌዴሬሽን ዋንጫ ማለፉንና የሀገራዊ ማድረክ መጀመሪያ ጫወታውን አድርጓል። ይህም ስኬት የተከበረው በስፖርታዊ ጨዋነት ብቻ ሳይሆን በታሪካዊ ጽናትና ኩሩ በማኅበረሰቡ ዘንድ ባለው ተምሳለትም ጭምር ነው። ከዲቻ እግር ኳስ ክለብ በስተጀርባ ያሉ የቃላቶቹ ትርጉምና የዲቻ እያንዳንዱ እንቅስቃሴዎቹ ያደረጓቸው ድሎቹም ከዚህ በመቀጠል እንተነተናቸዋለን። ዲቻ እድገት ነው። እድገትና ለውጥ ማለትንም ያመላክታል። ወላይታ ክልል ከፍ ለማድረግ በስፖርቱና በማህበረሰቡ ተሳትፎ የክለቡን ራዕይ የሚያንፀባርቅም ነው። ወላይታ ዲቻ የሚጫወተው እያንዳንዱ ጨውታ ከጨውታም በላይ ነው። የክልሉ ኩራትና የወላይታ ሕዝብ የእድገት ጉዞ እንደ አንድ እርምጃ የሚወሰደው የወላይታ ዲቻ የእግር ኳስ በሚያደርጉት በእያንዳንዱ ጨዋታ የወላይታ ብሔር ተወላጅ የሆነ ሰው በተለየ ስሜትና በተለየ ሞራል እንደሚደግፉ ይታወቃል። ክለቡም በስኬት ሳያሳፍራቸው ረዥም እንደተጓዘም የሚታወስ ነው። በዛሬው ላይ በተለያዩ ዳኞች መድሎ እየደረሰ ህዝቡ ሆ ብሎ በወጣበት መንገድ እያለቀሰ የተመለሰ ቢሆንም ክለቡ የተመሰረተው በሁለት ሺ ወላይታ ልማት ማህበር ነው። የክለቡንም ወጪ ከፊል የሚሸፍነው በአካባቢው አስተዳደራዊ መዋቅር ነው። በሁለት ሺ ዘጠኝ የኢትዮጵያን ዋንጫ አሸናፊዎችም ናቸው። ይህ ታዲያ በማሸነፍ የሚታወቅ የድል አርማ የያዘው የልማት ባለቤት የሆነ የህዝብና ብዙ ተመልካቾችና ብዙ ደጋፊዎች ያላቸው የወላይታህን ብሔር ማንነት ተሸክሙ ሲዘዋወሩ የምናያቸው የእግር ኳስ ክለብ ከእግር ኳስ ክለብነት በላይ ለወላይታ ለየት ያለ ትርጉም አላቸው። ክለቡ በ2009 መጀመሪያ የአገር ውስጥ ዋንጫን በማሸነፍ የ2010 የካ ኮንፌዴሬሽን ዋንጫ አልፏል። በአንደኛ ዙር ውድድሩን ወላይታ ዲቻ ከታንዛኒያ ዚማሙት የመጀመሪያውን ጨዋታ በታንዛኒያ ባቻ ውጤት የተጠናቀቀ ቢሆንም በመርስ ጨዋታ በሐዋሳ ላይ በሜዳው አንድ ባዶ በሆነ ጠባብ ውጤት በማሸነፍ በድምር ውጤት ሁለት ለአንድ በማሸነፍ ወደ 16ኛው ዙር ማለፍ ችሏል። በአስራ ስድስተኛው ዙር የአፍሪካን ዋንጫ አምስት ጊዜ የቀድሞ ሻምፒዮን ከሆነው የግብፁ ኃያሉ ዘማልክ የመጀመሪያን ጨዋታ ወላይታ ዲቻ ዘማልክን በሐዋሳ ስታዲየም ሁለት ለአንድ በሆነ ውጤት አሸንፏል። በዘማሊክ ሜዳ በካይሮ በሆነው አሊ ሰላም ስታዲየም የተደረገው ጨዋታ የመልሱ ጨዋታ ዘማልክን በመርታት ሁለት ለአንድ በሆነ ውጤት ቡድናችን በድምር ውጤት ሁለት እኩል በማጠናቀቅ ወደ ፍጹም ቅጣት ምት እንዲያመሩም ተደርጓል። ዝቅተኛው ወላይታ ዲቻ በመጨረሻም በፍጹም ቅጣት አራት ሶስት በሆነ ውጤት በማሸነፍ በሂደቱ ዘማልክን በማስወገድ ወይንም በመጣል በውድድሩ ታሪክ ትልቅ አስደንጋጭ ክስተትን አድርጉ። በውድድሩም በሚቀጥለው ዙ በታንዛኒያው ያንጋ አፍሪካ በድምር ውጤት ሁለት ለአንድ በሆነ ውጤትም ተሸንፈዋል። ታዲያ ይህ ታላቅና ታሪካዊ ቡድን በታሪክ ለመጀመሪያ ጊዜ እንደ ብሔር ሳይሆን እንደ ኢትዮጵያ ግብፅን በማሸነፍ ግብፅን ባሸነፉት ጨዋታ ከሲዳማም ከሌላውም ጋር ተቃቅፈን ጨፈረናል። ታዲያ ይህ ታሪካዊ የኢትዮጵያን ኳስ ከፍ ያደረገ ክለብ በደል ለምን እየደረሰበት እንደሆነ አላወቅንም። ይህንን ጉዳይ የወላይታ ድቻ እግር ኳስ ኮሚቴዎችና የወላይታ አመራሮች በአትኩሮት በመመልከት የህዝባችን እንግልትንና የሞራል መሰበርን እንዲያዩ ከዚህ ጉዳይ ጋርም በተያያዘ በተለያየ በእስር ቤት ታስሮ ለሚገኙ ሰዎችም ድምፅ እንዲሆን እንጠይቃለን። የተወደዳችሁ ደጃሾ ሚዲያ ቤተሰቦች፣ ይህ ታላቁና ታሪካዊ የሆነ የወላይታ ዲቻ ክለብ የወላይታ ዲቻ የእግር ኳስ አመሰረታትና ከወላይታ ህዝብ ጋር የወላይታ ዲቻ የእግር ኳስን የተሳሰረበትን መንገድ ያሳየንበት ቪዲዮችን ነበር። እንዲሁም ከወደዳችሁ ላይክ ለቤቱ አዲስ ሆናችሁ ደግሞ ቤቱን ሰብስክራይብ በማድረግ እንደዚህ አይነት መረጃ እንድደርሳችሁ ደውል ምልኩ ተናብረታችሁ ተከታተሉኝ። ያልኩኝማ በቃ ይሆናል። ይህ ጃሾ ሚዲያ ነው።